ልጅቷን መድሜዋ ረጅም ነው። ከርቀት ከርቀት እያየዋት ነው እየመጣች ነው። እና ቆመን ነው መቀበል ያለብን ማለት ነው። እና ባይዘውኝ በጣም በጣም በጣም ያማረባትም ትመስላለች እንዳየሁት ከሆነ ካሜራማን አዙር፣ ያሳያቸው በየስስማንተ እንዴት ነው ያማረባት? ዊልካም እንኳን ደህና መጣሽ

ቤቴ መስታወት አምነዋለሁ። ከእኔ መስታወት የበለጠ አንተ ነው ማምነው። እራትግ የጋበዝኩሽ አስሬ ጋብዘኝ ጋብዘኝ ስላልሽኝ ነው። ስለዚህ ደስ ብሎሻል፣ የኔ ቆንጆ የኔ ማር፣ ምትናገሪው ነገር ከፈለግሽ ሁሉም ነገር አሁን ማውራት ትችያለሽ። አይ አሁን አይደለም ማውራክ፣ ትንሽ ቆይና፣ ብዙ ሰዓት ብዙ ጊዜ ስለሚፈጅብን ሰፋ ባለ ሰዓት እናወራለን። ይህንን ጊዜ ስጠብቀው ነበር። በጣም አምሮ ብሻል፣ የኔ ቆንጆ የኔ ውድ። እና ዛሬም እንግዲህ አንድ አይነት ሆኖ መጥቷል ማለት ነው። ማች ባይብለብሱም ሁለቱንም ዘንጠው መጥተዋል። እንግዲህ ሰርፕራይዝ አድርጋት አለው እያለ ነው ማለት ነው ሰርፕራይዝ አድርጓት አይደለም ሲጀመር ተነጋግረው ነው ያደረጉት ነገር እንጂ እንዴት ነው ከአንድ አልጋ ተኝቶ ተለያይቶ ወጥቶ ሌላ እንዴት ይሄዳል ስትለው የትላታል እንግዲህ ተነጋግረው ነው ያደረጉት ነገር ቢሆንም ግን ሰርፕራይዝ እንደሆነች ነው እዚህ ጋር ያለች ውድ ቤተሰቦቼ ሰላም እንዴት እንደምን አላችሁልኝ እንዴት ተናችሁልኝ እኔ ደና ነኝ አልহামዱሊላ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኖ እላለሁኝ። ኮሜንት ያደረጋችሁልኝ የደውል ምልክቷን በመጫን እና ውድ ቤተሰቦቼ ዛሬም እንግዲህ እንደዚህ እየተቅለቀሰለሱ መጥተዋል። እነዚህ ነገሮች እኔ አላማሩኝም፣ ቤተሰብ የምሬ ነው ምላችሁ። እስኪና የእናንተ አስተያየት ስጡኝ። እኔ አላማረኝም ይሄ ነገር ሄርሜላና አብረሽ እያደረጉት ነገር በጣም በጣም የሚገርም ነገር ነው፣ ማለት ነው። ሄርሜንላ ግን ወዴት እየሄደች ነው? የምሬን ነው ምላችሁ ቤተሰብ። ሄርሜንላ ቆይ፣ ወዴት እየነዳች ነው? ሴት መሆኗን ረሳችሁ እንዴ? ሴት መሆኗን ረሳችሁ? የሴትነት ክብሯን አጣችሁ እኮ በቃ አለቀ። በእሷ የመጣኛ እንሰደባለን እኮ ሌላው ይሰደባል እኮ። ምንድነው? ይሄን ያክል እንደዚህ በትዳር ላይ ትዳር ሲመሰርት ወንዱ ራሱ ማለት ነው፣ ዥልጥ ይሄ ምንም የማያውቅ ደነዝ የሆነ ሰውዬው እዛ ጋር አባቱ የሰው ፊት የገረፈው እሱ እዛ ጋር ከሴት ጋር ይላላጣል ማለት ነው ቤተሰብዬ። እና የምሬን ነው ምላችሁ። ዛሬ በጣም ነው የተናደድኩት ማለት ነው። እንግዲህ ማንንም አልሰማም ብለው መጀመሪያ ላይ ማንንም እንዳይተቻቸው ብለው ነው ቲክቶክ ላይ የለቀቁት ማለት ነው። የፈለገ ሰው የፈለገውን ያውራ፣ እኔ አይመለከተኝም። ወሬ ነው ወሬ፣ ያ ወሬ ነው፣ ምን የሚያመጣ ነገር የለም ብለው ነው የፖስተቱት ማለት ነው። እንግዲህ ፖስት ቶታል ይፖስተቱት ከፈለጉ፣ አብራችሁ ገደል መግባት ትችላላችሁ እናንተ ማለት ነው። ጭራሽ ብሎ ብሎ እራት ነው እራት ለጋብዝሽ ብሏት፣ እንግዲህ እራት ተጋብዛ ለች ለዛውም እያወራት አይን አይኗን እያያት እንግዲህ ቀን ሙሉ ምሳ አልበላችሁ ይባላል እኮ እናንተ ሴቶች ስትባሉ ምሳ አትበሉ እራት አትበሉ ቁርስ አትበሉ ቀን ሙሉ ሳትበሉ ትውላላችሁ እራት እጋብዛችኋለሁኝ ከተባላችሁ አለ እንግዲህ ሳያቅኑ መሰለኝ ይህንን እራሱ እየተናገረው ማለት ነው ለምን ሰርፕራይዝ አደርጋታለሁ ብሎ እንዴት ነው መልሶ በካሜራ መሀል ረስቶት ካሜራ እንዳለ ረስቶት ነው እንዴ እራት ትጋበዛላችሁ ከተባላችሁ ሴቶች ጭራሽ ቀን ሙሉ አትበሉም የሚባለው ነገር አለ። አይ እንደዛ አይደለም እያለችው ነው እንግዲህ፣ ሳያቅ ነው ይህንን ነገር እየወጣው ማለት ነው። እና ሄርሜላም እንግዲህ እንደምታፈቅረውና እንደምትወደው ባለፈ የነገራትን እየነገረችውን እንደምታፈቅረው ነግራው ነበር። ራሱን ስቶ ሆስፒታል ገብቶ ነበር ይሄ ነገር ማለት ነው። ቤተሰብዬ እና ሆስፒታል በገባበት ይህንን እውነትም ደስ ብሎት ነው ራሱን የሳተው የነበረው ማለት ነው። ቤተሰብ ራሱን ስቶ የወደቀው ፍቅር የፍቅር ጥያቄ ስታቀርብለት ደስ ብሎት ነው ራሱን የሳተው የነበረው። ዛሬ እንግዲህ እንደገና ድጋሚ እንድታቀርብለት ነው የፈለገው ሁኔታው ማለት ነው። አያስመስልም። ይሄውት እስኪ በደንብ ማለት ነው፣ ራሱ የፈለግሽውን ነገር መናገር ትችያለሽ አሁን ብሎ ነው የነገራት ማለት ነው። እንግዲህ አሁን ነግሯት በዚሁ የሚፈጠረውን ነገር አስቡት። ጉሪፍቶ ነው የሄዱት። ራቅ ብሎ ነው የሄዱት። ጭራሽ ራቀ ብሎ ሲሄዱ፣ አሁን ደግሞ ኢዩትስኬ እንደዛ ነው ያለው ማለት ነው። እረ ጉድ እኮ ነው ቤተሰብ እየምር እኔ በጣም እየገረመኝ ነው ያለው ይሄ ነው። ጭራሽ እንደዛ ብሎ ተነጋግረው አሁን ወደኋለው አፈቅርሃለሁ ስትለው እሷም ስትሬስ እየሆነች ነው። ቦታ ይፈልጋል፣ ጊዜ ይፈልጋል፣ ሰፋ ያለ ጊዜ ይፈልጋል ብላ ነገረችው። ግን እሱ አያቅም፣ ደነዝ ነው። ደነዝኖ እሱ አያቅም ምንም ነገር ቤተሰብ ደነስ ስለሆነ ነው እንጂ ቢያቅ ኖሮ አዋቂ በደንብ እንደ ሰው እንትን ቢሎ ቢኖረው ኖሮ አመለካከት ጥሩ አመለካከት ቢኖረው ወይም ደግሞ ጥሩ ግንዛቤ ቢኖረው ኖሮ እንደዚ አይሆንም ሲጀመር ማለት ነው። አብርሽ የፈለገ ነገር ቢሆን ማለት ነው እንደዛ ስትለው እንኳን አይገባውም። ቆይ ጊዜ ኖሮኝ ስትለው አንዳንድ ሰው ይነቃል። ባለፈው እንደዛ ብለኝ አሁን ደግሞ መልሳ የተወቹ ነው ወይስ ምንድን ነው እንኳን ብሎ አላሰበም። በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ራሷ ናት ያለችው ትላንትና ማለት ነው የምሪን ነው መልክ የምሬን ነው ምላችሁ። ትላንትና የምር እንደዛ ነው ያለችው፣ በጅ ያዙት ወርቅ እንደ መዳብ ይቆጠራል አለችው። እንግዲህ ወይ ከኔ ያልሆንክ ወይ ከሩታ ያልሆንክ ያለችው ነው ማለት ነው። እዚህ ጋር ቤተሰብ የመጨረሻ ደነዝ ወላሂል አዚም የመጨረሻ ደነዝ ነው። የምሬን ነው ምላችሁ። በጣም ነው የተናደድኩት። ጭራሽ የመጨረሻ ነው የመጨረሻ ደነዝ ባይሆን ኖሮ ዱዝ ባይሆን ኖሮ ማለት ነው፣ እቺ ልጅ አትጫወትበትም ነበረ በዚህ ልኩ ማለት ነው በዚህ ልክ እስኪ በዚህ ልክ ሴት ልጅ እስከምትጫወትበት ድረስ ወንድ ልጅ ነቃ ካላለ ቆፍጠን ብሎ ካላወራ ወንዳ ወንድ ካልሆነ በንግግሩ፣ ባካሄዱ፣ ባለባበሱ በሁሉም ነገር ወንድ መምሰል አለበት። ሴት ልጅ ሴት መምሰል አለባት እንጂ ወንድ መምሰል የለባትም፣ በአነጋገሯም ይሁን በምንሟም ይሁን ማለት ነው። ቤተሰብዬ እና ይሄ ነገር በጣም ነው የሚያስጠላው። የምሬ ነው ላቸው። እኔ በጣም ነው የከበደኝ። አብርሽ የሩ ተባል ነው ገና ሰማኒያው አልቀደደም፣ ፊርማው እንትን አላለም አልሰጣትም። የልጁ አባት ነው። ያ ሁላ ነገር ሆኖ ገና እኔ እወድሻለሁኝ እኔ ካይሚሮ ላውጣት አልፈልግም ብሎ የሚያወራው ነገር ምንድን ነው? ካይሚሮ እስኪ ባለፈው እኔ ካይሚሮ ላውጣት ስለማልፈልግ ነው እንደዚህ መሆነው አለ እንግዲህ ማለት ነው። እና እሱ ካይሚሮ ሊያወጣት ካልፈለገ ከሴት ጋር ለምን እንደዚህ ይዘላዘላል? አንድ ሁለት ደግሞ ሩታ ሁሌ ፊርማውን ካልሰጣት ማለት ነው። ፊርማውን ካልሰጣት ሁሌ እሱን በቪዲዮ እያየችው ከሌ ባሌ ነው ብላ ቁጭ ብላለች። እሷ እቃ ነች እንደ ቤት ውስጥ ቁጭ የምትለው ቤተሰብ እቃ አይደለችም እኮ። ለምንድነው እንደዚህ የሚያደርገው? እሷ እቤት ቁጭ ብላ እሱ ከሌላ ሴት ጋር ተንዘላዝሎ መጥቶ እሱ ባሌ ነው ብላ ቁጭ ትላለች። እንደፈለገ ይሆናል እሱ። እሷ ግን ትዳሯን ማቲዝም ከአስሩ ጋር ስታየው ትቃጠላለች፣ ትናደዳለች። የልጅነት የጨጓራ በሽተኛ ትሆናለች ማለት ነው። እንደዚህ አይነት ነገር የለም። የምሬን ነው የምላችሁ ቤተሰብ እና በጣም ነው የተናደዝኩት እኔ እዚህ ጋር ማለት ነው። በጣም ነው የሚያናድደው ልጁ ራሱ ማለት ነው።